አሰላም አለይኩም ወረሕመቱላሂ ወበረካቱሁ። ድና የተከበራችሁ የትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። ዛሬ ጽናት ክፍል አርባ ሰባትን ይዤላችሁ መጥቻለሁ። ይሄን ጊዜ ጋር ወደ እላችሁ ሸር ላይክ፣ እንዲሁም ሰብስክራይብ በማድረግ በኮሜንት ሀሳብ አስተያየታችሁን በመስጠት እንድታበረታችሁን እንጠይቃችኋለን። ጽናት እና ኪራ በጣም ደስተኛ ፍቅር ላይ ናቸው ማለት ነው። ከዛ ፍቅራቸውን ኮንኩኖ ሳይጨርሱ ማን ቢመጣ ጥሩ ነው። ማን ነው የመጣው? ቤት ኖ ዳዲዋ መጥተዋል ማለት ነው። የጽናት አባት መጥተዋል። የጽናት አባት የመጡበት ምክንያት ባለፈው ላይ ከፍራ ጋር የተጣላች ጊዜ ደውላ አለቃቅሳባቸው ነበር። አባቷም ያንን እንትን በማለት ያለቃቀሰችባቸው ምናምን እንደሆነ ስላላወቁ እና በተቷራ ስለገባቸው ነው የመጡት ማለት ነው። እና እሷም ሲመጡም መንገድ ላይ ቤቱን አያቆትም ዝም ብለው እሱ ለእሷ ሳይነግሯል ነው የመጡ። ከዛ በኋላ ሲመጡ በሊባ ተዘርፈዋል ማለት ነው እና ያን በተመለከተ ፅናትን በጣም አዝናለች አባባታ ወንዳም ማለት ነው። ምክንያቱም ሴትንት ሰው ህይወት አበላሽው እያለች በጣም ጸጸት ውስጥ ነው ያለችው። ምክንያቱም እየተማርክኖ ብላ እየዋሸች ስለ ዋሽታ ስለሆነ ዜ እየቤት ሰራተኛ ሁና የገባችው ከዚያም በኋላ በጣም ጸጸት ውስጥ ገብታለች ማለት ነው እና በጣም የሚያሳዝን ነው። ሌላ ነገር መጣባትና፣ በጣም ከባድ ነው። የሰውን ደስታ የቀማ ሰው እንግዲህ መቼም ደስታ የቤትን ደስታ ስለቀማች መቼም ደስተኛ ትሆን ጽናት ብዬ እኔ ላለው ማለት ነው። ምክንያቱም ቤት እየተሰቃየች ስለሆነ ማለት ነው። እና የኪራማባት በዚያ አጋጣሚ መጥቷል። ምሩና ኮርቤል ጽናት ጋር ሲሄዱ ጽናት ትክዝ ብላለች፣ እያሰበች ነው። ምን እንደምታሰብ አይዶን ነው ያሳሰባት ነገር ቢኖር የአባቷ መምጣት ነው። ምክንያቱም ፍቅሯን አኮምኩ ማሳጫር ስለመጣባት የደበራት ትመስላለች። ከፍቅርና ከአባት የትኛውን ትመርጫለች? ፍቅራችንን ትንሽ ማቆየት አለብን። ለምን ለምን አላት አባቴ ስላለ ፍቅራችንን እንትን ማለት የለብንም፣ ስፍቅ መደበቅ አለበት ምናምን አላለችም። ቆይ እንጂ እሱን የምትወጁ ከሆነ ማለት ነው ቶሎ ወደ ትዳር ለመግባት ቶሎ ለአባትሽ ነግረሽ ሽማግሌ እዛው ቤታቸው እንደመጣላቸው ሽማግሌ ልኮ ወደው መጋባት ነው የምትፈልጊው፣ ወይስ ከክባጋ መቀጠል አትፈልጊም? ፅናት ማለት ነው። እኔ ይሄ ሀሳብ ነው የመጣልኝ ምክንያቱም ውስብስብ ያለች ውስጥ ሁኔታ ውስጥ ነው ያለችው ለምትሉ፣ ከልብ የምትወጂውና የምታፈቅር ከሆነ እንደዛ ነው ማድረግ ያለብሽ። ትምህርትሽንም እስከ ዛሬ እየተማርች ስላልሆነ አንተን አባዬ አንተን እያመመህ እኮ እኔ ትምህርቴን አልተማርኩም፣ አንተን ለመርዳ ብዬ ያመመ ሰዓት አቁሜ ነበረ። ስለዚህ አሁን ከኪራ ጋር ደግሞ ልን ተዋደናል እና ልንጋባ ነው እና ትምህርቴንም እቀጥላለሁ ብለን፣ በአጭር አማርኛ መናገር ምን መደባበቅ አስፈለገ? ዩኒፎርም ለብሶ መዋሸት ምናምን ምናምን፣ ኧረ ይደብራል ማለት ነው። እና ውድ ተመልካቾች በጣም ይደብራል። እና ደግሞ የሚያሳዝነው ነገር የኪራ አያት በጠና ታማለች። የኪራም እናት አያቱ ጋር ሄዳለች ማለት ነው። ከዛ በሄደችበት ቀን ደግሞ የኪራ አባት ማሽን ቆሞ እጁ ተሰብሯል እና ወደ ኪራ ጋር መጥተዋል። ሲመጣም ለባልተቤቱ አልነገራትም ማለት ነው ለኪራ እናት እና ምሩና እንትናም ጽናትን በጣም እይንትን እያሏት ነው። ፍቅሯን እኮ አጣጥ ማሳጨርስ ፈተናው በዛባት ምናምናም እያሉ ነው። እንግዲህ ይኸው ነው የሰውን ደስታ እየቀማ ሰው መቼም ፈተናዎቹ አያልፍለትምና ማለት ነው። ወደ ተመልካቾች በጣም ያሳዝናል። ተስፋ እናደርጋለን እንግዲህ ደስተኛ ህይወት እንደምትኖሩ ማለት ነው እና ኪራ እና አባትየውም በመጨረሻ ላይ ስፖርት እየሰሩ ልጅቱ እነግረኛለው ያልከው ነገር ምን ነበር ብለው ሲጠይቀው፣ የኪራ አባት አይ ምንድን ብያለው እንዴ ብሎ አረሳክሰው። ምክንያቱም ጽናት እንዲነገርባት ፈቃደኛ ስላልሆነች ማለት ነው እና ምን ችግር አለው ሰራተኛው አገባ ባላለው ብልሽ ነው ወይስ ምንድነው ችግሩ? ምን ችግር አለው? የተለመደ ነገር ነው፣ አዲስ ነገር አይደለም። ስለዚህ አይደለም እኮ አባዬ ረስቼዋለሁ ምን እንዳልኩኝ እያሉ ስፖርት እየሰሩ አባትና ልጅ ማለት ነው እያወሩ ነበር። እና ከዛ ይኸውልህ አባዬ፣ ጽናት እኮ ሰራተኛ አይደለችም። ሊያስቀይስ ማለት ነው እዚህ ያስጠናት ጽናት ትምህርቷን እየተማረች ነበር። ከዛም በኋላ አባቷ ሲታመምባት ወደ ስራ ገባች፣ ምናምን አላለም። ሰውየውም የገባው መስሎኛል። ፎንቃ እንደገባለት አውቋል ማለት ነው። እና ሰው ሲዋሽ አንገቱንና ጆሮውን ነው የሚያሸው ብሏል። እንትና ብሎ ታረበው ማለት ነው። እና አባትየውም የወደዳት ይመስላል፣ ጽናትንና ማለት ነው። በዚህ አጋጣሚ ክባ ተናግረህ እውነቱን ተናግረህ ፍቅርህን መኮንከው እና ያው ያሰብከውን ነገር በግላጭ እንትን ማለት ነው እንጂ በውብቁት ነገር አይሰራም ማለት ነው። እና አትደባበቁ፣ እውነቱን ነገር ተናግራችሁ ውሸት እያደረ እየጨመረ ነው እንጂ የሚሄደው እውነቱን ነገር ተናግረ በቃ ሀላል የሚመጣውን ነገር መቀበል ነው። ሌላ ምን ይላል አባቶች ቢያዝንብሽ ነው፣ ሁልጊዜ እያዘነብሽ ከሚኖር ደግሞ እሱ ደግሞ አውቋል የትምህርትሽን እየተማርሽ እየተማሽ እንዳልሆነ አውቋል። የዋጂ አልገባሽም እንጂ ማለት ነው እና እውነትሽን ነግረሹ ከንቺ ቢመጣለት እሳቸው ከሚነግሩሽ ይልቅ እሳቸው ይነግሩሽ ነበር፣ ግን ያው ከንቺ ይምጣ ብለው ነው ዝም ያሉሽ እንጂ ማለት ነው። ፅናት እውነቱን ነግረሽ ከኪረይጋ ፎዋ ያለ ፍቅር ብትቀጠቅጭ አይሻልሽም እንዲህ በአሳብ ከመጸጸት ቀልሻለውኝ ነው። ወደ ተመልካቾቼ እንግዲህ መልካሙን ያሰማል እላቸዋለውኝ። ፍቱ ፈተናዎች አሉ፣ ግን ፍቅርና መራራውን ነገር አልፎ ጥሩ ነገር ለመብላት መታገስ ያስፈልጋል። ከታገሱት ሁሉም ነገር ያልፋል። ስለዚህ ታገሺ ያልፋልና ለማለት ነው። ወደ ታመኒካቸ ይህን ቪዲዮ ከወደዳችሁ ሸርና ላይክ እንዲሁም ሰብስክራይብ በማድረግ ቤተ ተመልቶ ነው በፍ ጠይቃለሁ። በቀጣይም አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። ለዛሬ ይዤላችሁ ፍትፈታ ይሄንን ይመስላል። አሰላም አሰላሙ አለይኩም ረመቱላ ወበረካቱህ